አሰላሙ አለይኩም ወረህመቱላሂ ወበረካትሁ ውድና የተከበራችሁ የወሎ ጊራና ቲዩብ በቻናሌ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ አልሐምዱሊላ። ዛሬ ደግሞ ይጀላችሁ የቀረብኩት ቪዲዮ ከራሱ ላይ እንደምትመለከቱት ለየት ያለ ላሜራ ነው ማለት ነው። ቀለሙም የተለየ ነው፣ ዲዛይኑም የተለየ ነው። ስለዚህ ይሄ የሚያምር ላሜራ ስንት ብር ተገጠመ፣ ስንት በስንት ነው የሚለውን ኢንሻአላህ በዝርዝር የምናይ ይሆናል ማለት ነው። ወደ ቪዲዮ ከማለፋችን በፊት ወሎ ጊራና ቲዩብ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ እንደዚሁም ሸር በማድረግ ወሎ ጊራና ቲዩብን አበረታቱላለሁኝ። ቀጥታ ወደ ቪዲዮ እናልፋለን ማለት ነው። እሺ እንግዲህ ወደ ቪዲዮው ስናልፍ ወንድማችን ኢብራሂም ነው የሰራው የላሜራውን። ካሁን በፊትም ብዙ ላሜራዎችን ገጥሟል። ብዙ ላሜራዎችን ማስተዋወቅ ያለታለሁኝ። ስለዚህ አንዲት ደግሞ የቻናል ቤተሰብ መርሳ አጠገብን የሚበራ አካባቢ ማለት ነው። ዲዛይን ዲዛይን ልካለታለች በዛው በዲዛይኑ መሰረት እንግዲህ ቁጭ አድርጎላታል። ዲዛይኑን የመጀመሪያ አይቼዋለሁ ዲዛይኑንም ከለሩንም ማለት ነው። ስለዚህ ውጭ ነው የምትኖረው እህታችን ላሜራዋ ተሰርተዋል። ስለዚህ እስኪ እንዴት ነው የሚለውን እብራሂም በዝርዝር የሚያስረዳን ይሆናል ማለት ነው። እብራሂም እስኪ ቀጥል። ያው ይሄን እንግዲህ በኦንላይን ነው የታዘዝኩት። እሺ በኦንላይን ነው ዲጂታል አኳተር ነው ያለው ትብለኛለች። እሷ እራሷ ዲዛይኑን ላከችልኝ። በዚህ መሰረት መስራት ትችላለህ ወይ ስትለኝ፣ አዎ አልኩኝ። ያው ከቀለሙ ከላከችው ዲዛይን እሱ እራሱ ነው ፣ ብቻ ራሱ ነው እንዴ ለምሳሌ በፎቶ ሳይተኛል። ከመስራት በፊት መጀመሪያ ሁሉም ቀለሙ ዲዛይኑ ያን ነው። እሷ ባለችው መሰረት ሶስት መስኮት ያው ወደዛ ስናየው እነዚህ ሶስት መስኮቶች ማለት ነው። እሷ የሸዋሩ ጀምሮ እንዲህ ነው የምትገጠሙ። ያው እቺ ዲዛይን በእንዲት መሳሰል ብለን በይህ መልኩ ሶስት መስኮት ማለት ነው። እንደገና እዚህ ስንመጣ ተከፋሽ ናት ዲዛይን። ይሄ ግን ያው ቤቱ የተሰራው ሰፋ ስለሚል ለሁለት ተከፋሽ ነው

ያው እንደተለመደ የዝናብ መከላከያ አላት አላት አላት ይቺ ማለት ነው። እዚህ ራሱ የዝናብ መከላከያ፣ አሁን በጣም የወደዱት ያለው ይቺ የጀርባ ናት። ነው ያው ዲዛይኑ አንድ አይነት ይሁንልኝ ስላለኝ ነው እንጂ ይቺ ትከፈታለች እዚህ ላይ። ይቺ የዝናቧ ናት። ከታች መስታወት ይገጠማል ማለት ነው። ይቺን እንደዚህ አደረግ ናት። ያው ዲዛይኑ የራሱ ስለሆነ እንጂ የይቺ ቦታ አሁን እዚህ ነበረች፣ ግን የልጅቱ ዲዛይኑ ትእዛዙ ስለሆነ ተከፋቻን እዚህ

ወደዚህም ስንመጣ ያው እቺ አንድ ናት፣ አንድ ተከፋች ናች፣ አንድ ነው። እንደገና በረንዳው ጋር ስንመጣ የበረንዳው እንደምታዩ ግዲ እንጂ ይሄ የብቻው ነው የሚሆነው። ያ ብቻ እንደ ቤቷ አቀማመጥ ለቀረጻ ስንት ምሰሶ ነው ያለው? ቋሚ አራት ቋሚ የሚታየው የራሷ ዲዛይን ነው። እዛው በእራሷ እሺ። ላ አሁን እሷ ለምሳሌ ትእዛዙ መቃን ጋር ነው ወይስ ብቻውን ነው ያዘዘችው? ትእዛዙ ብቻውን ነው፣ ላሜራ ብቻ ነው። መቃን ውስጡ ተገጥሞ ነው ወይስ አሁን አልፈለገችም? እሺ፣ አለ ዲዛይን በጣም መርጣለች። የቀለምም ከለር ማለት ነው እኔ በጣም ነው ተመቸኝ። ቀለሙ በጣም ተመችቶኛል፣ ማለት ደብዝዝ ብሎ ደስ የሚል አይነት። አሁን እስከ ዛሬ የሚገጠመው ላሜራ ቀለም እና ይዘኛው የተለየ ነው። ለምሳሌ በቃ የውበት አድርገው ራሱ ቢጠቀሙት መስተዋት ገጥመው ያምራል። እሺ ወዴ ዋጋው ስናልፍ ለምሳሌ ይህንን ላሜራ በስንት ብር ነው የተሰራው? ማሰራት ቢፈልጉ አሁን ባለው ወቅቱ ዋጋ ማለት ነው፣ 130 ሺ ነው እዚህ 130 ሺ ብር ማለት ነው። ሰረገላ ቁልፍ አለብኝ ለሶስት በር ሶስት ሰረገላ ትገጥማለህ።

አሁንም ሌላ ትዕዛዝ መጥቶለት እየሰራ ነው። አንድ የቻናሌ ቤተሰብ ማለት ነው ለክቷል። የሱንም እንደዚሁ ሌሎችም እያሰሩት ይገኛሉ። በላሜራ እንግዲህ ማሻአላህ ነው። በታማኝነትና በጥራት እንደዚህ አሳምሩ፣ እናንተው በፈለጋችሁትና በመረጣችሁት ዲዛይን ማለት ነው እንደዚህ ሰርቶ የሚያስረክባቸው ይሆናል። የቻናሌ ቤተሰብም ይህን ቪዲዮ ስታየው። ኢንሻአላህ ደስ ይላታል ብዬ አስባለሁኝ ማለት ነው። ለምን ራሱ የላከችሁንም ፎቶ እኔ እቺው ስለነበረ በዛው ተባለው መሰረት ቁጭ አድርጎ ሰርቶላታል ማለት ነው። ቀለም ምርጫው በጣም አሪፍ ነው። ዲዛይንም ራሱ መስታወት እንደዚህ ሆኖ ሲገጠም ያምራል። ከዛኛው ለምሳሌ በልጭልጭ ካለው ይሄን ደስ አይልም። እስከ ዛሬ ከሚገጠመው ለምሳሌ በቃ ይሄን ነው መድገም ያለባቸው። ራሱ የነን ደግሞ መስተዋት መግጠም ለምሳሌ ወርቃማም ብራማም ሳይሆን ራሱ ነው። ይሄ ዲስ ያለ አርሳስ ማተለው ዲስ ነው ይሆን ቆሻሻ ራሱ መቋቋም የሚችል ነው። እንደሌላው እንትን የሚል አይደለም። በጣም ዲስ። እሺ፣ የቻናሌ ቤተሰቦች እንግዲህ ስልክ ቁጥሩን ኢብራሂምና አስቀምጣለሁኝ ማለት ነው። ኢንሻአላህ የምታዙትና የምታሰሩት ይሆናል። እንግዲህ አሁን ባለው ወቅታዊ ባለው ዋጋ 130 ሺህ ብር ሰርቼ ገጥማለሁ ብሏል። እንግዲህ እያደር ደግሞ ሊጨመር ይችላል። ይሄ ቪዲዮ የተቀረጸው እንግዲህ ሚያዝያ 26 ቀን ነው ማለት ነው። ለምሳሌ የዛሬ አመት ወይም የዛሬ ሁለት ዓመት ይሄን ቪዲዮ ብታዩት በዚህ ዋጋ ሊሰራ ስለማይችል ማለት ነው፣ ሚያዝያ 26 ቀን 2017 ማለት ነው። እና ኢንሻአላህ ስልክ ቁጥሩን ኮሜንት ላይ ያስቀምጣለሁኝ። ቪዲዮውን ከማብቃታችን በፊት ለወሎ ጊራና ቴዮብ አዲስ ሲሆናችሁ ሰብስክራይብ፣ ላይክ፣ እንደዚሁም ሼር በማድረግ ወሎ ጊራና ቴዮብን አበረታቱ። ወሰላሙ አለይኩም ወረህመቱላህ ወበረካቱ።